ወይ ሱመያ ሱመያ ጉድ አመጣች በቃ እንዴ ጓደኛውን እኮ ለባሏ ልድር ነው ሮዚን እኮ በቃ ሮዚን ሮዚን በቃ ለስ ልድራት ማለት ነው አይ ሮዚዬ ሰይዲ ቀለበት ሊያደርግልሽ ጎንበስ ሸንቅር ሲል ምንድን ነው ትዝ ያለሽ ሱመያ አለሽ ምስኪን አይ ጓደኝነት ጥሩ ጓደኛ ነሽ። ሱመያ ደግሞ ላንቺ ብላ ነው። አሰላሙ አለይኩም ወራህመቱላሂ በረከቱ ውዴ። ተከብራችሁ የሐየት ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ። እንግዲህ ማለት ነው ሰይድ ሮዚ ሮዚ ጂ ሱመያን ታያትና ለሱመያ አለች እኔና አንቺ እንጋባ አላት። አይ እኔማ ምን ብዬ ነው አንተን ማገባ? ሱመያ እኮ በጣም ጓደኛ ናት፣ ምርጥ ጓደኛ ናት ብላ መልስ ሰጠችው። እሱ ግን ቀለበት ሊያደርግ ጎንበስ ሲል ላላ ብላን የከለከለችው፣ ለምን? ሱመያ ስላለቻት። ሱመያ ትጀነቻ ምንድነው? ሱመያ ጓደኛዋ ናት፣ አያችዋ። ሱመያ ጓደኛዋ ስለሆነች እንዲህ ብላ ቅስሙ ስብር ብሎ ነው ሮዚ ፎዚ እንትን ያለችው ማለት ነው። ስለዚህ ይሄ ነገር በጣም ደስ የሚንውዬ ነው የማስበው ሰይድ ግን እንዛዚላ ስለሆነ ብቻ የሱመያን ጓደኛ አገባለሁ ብሎ ሲል እውነቴን ነው በቃ ብላ ነው እንትን ያለችው ማለት ነው። ለምን ስለዚህ ይሄ ነገር ሮዚ በጣም ጎበዝ፣ በጣም ጠንካራ ነች ማለት ነው እንዴ። እሷ ትንሽ በቋንቋም እንኳን ችግራት፣ አግባኝ ለአግባሽ ለሱመያ አለግ እና ሱመያ ደግሞ ስለምትቀና ነው። ስለዚህ እኔና አንቺ አብረ መሆኗን አትፈልግም ብሎ ነው ይሰጣታል። እሷ ግን ምንድን ነው ያደረገችው? መልስ ነው የሰጠችው ማለት ነው። እውነቴ ነው። በጣም ገራሚ ማለት ነው። እውነቴን ነው። ለምን ዝህን ያላስፈለገ ሱመያ ቀንታም ሆነ ምንም ሆነ አይደለም ግን አንተ እሷን ቀንታ ለማስመሰል የምታደርገው ነገር በጣም ከባድ ነው። ነገር ግን የሱምያን ጓደኛ ማግባት ተፈለግ ማግባት ነው እንጂ ሌላ ወሬ ምናምን አያስፈልግም ብዬ አስባለሁ። አንተ ግን የማይ ወሬ ነበር ማድረግ የያዝከው ለምን አስፈለገ የዚህን ያህል ማለት ነው። አንተ እኮ ምንም ቢሆን ምንም የልጅ ናትነት አይደል ግን በቃ ግዴታ ግን ሮዝዬ በጣም ነው እንትን ያለች ማለት ነው። ምክንያቱም መልካም ሰው መሆኗ ያስታውቃል። አንተ ግን በቃ የወንክ እንትን ነገር ነው ሱመያን ለማስቀናት የምታደርገው ጥረት ከባድ ነው። እች ግን ምስኪን ናት። እውነት አሮዝዬ በጣም ምስኪን መሆኗ ያስታውቃል። ሴር እንትና ነው ሱመ የነት እዚህ ያለች አበቃ ሱመያ ናት ነው ትዝ ያለች። በርትታ ማለት ነው ልትቀበለው ማለት ነው አድርግልኝም ለማነት ፈርታ እንዲህ ብላ አስባ ስባ ማለት ነው። እንዴ ሱመያ አኮ እንደዚህ ብላኝ ነበር፣ ሰይድ አይሆንሽም ብላኛለች ብላ ነው መልስ እንትን ያለው ማለት ነው። ሰር ደግሞ እሷን ለማስቀናት የሚያደርገው ነገር በጣም ግራ ይገባኛል ማለት ነው ግን የዚህን ያህል ክፋት ለምን አስፈለገ? የሰየው በቃ አፈልግንቱ መያሱ ያ በቃ ቆረጠች። በቃ ምንም ማድረግ አይቻልም። ለዛ ነው ሰያይ አንዴ የሴት ሪኮ ተቆረጠች ቆረጠች ነው አይደለም። ስለዚህ እንግዲች ያው አንዷን ይዘ መኖር ነው እንጂ ሌላ ነገር አያስፈልግም ብዬ አስባለሁ። ጎንበስ ሲል እኮ። እንዲ እንዴ እንዴ እንዴ ብላ ነው በቃ የመለሰችው ማለት ነው። ንጹህ ሴት ናት። ወላሂ ማሻአላ እንደ ነገጠች አግቢኝ አግባኛ ለአግባሽ ሆ ሲጠይቃል ራሷን ነው የያዘችው ማለት ነው። መስ ራሱ ሰውን እንኳን እንትን ለማለት ማለት ነው። በጣም ለሰው ያላት ክብር እውነት እንዴ፣ ፈራች በቃ። ቀለበቱን ራሱ እጇ ላይ እንኳን ለማድረግ ያንቀጠቅጣል። እንዴት ብዬ እንዴት ብዬ ሱመያ እንትን ነው እንዴት ብዬ ብላ ወላሂ ለቀሰች። ግን አሳዘነች ማለት ነው። ምርጥ ሴት ናት። ትታን የሄደችው ንጹህ ሴት እውነት የለም። ወላሂ በጣም ነው ማለት። አንዳንድ ሴት እኮ በጣም ያስመስል ነበር፣ እሷ ግን በጣም የዋህ መሆኗን ጓደኛዋን የጓደኛዋን እንትን ትዳርት ይጠይቅ። እሷ ግን ትታው ነው የሄደችው ምርጥ ልጅ ናት ዋላሂ ማለት ነው ውነት ከሆነ እኔ ቆንጆ ፈጣሪ ይጠብቅሽ እና ንጹህ ሴት ናት ትታ ነው የሄደችው ለምን የሱመያ ጓደኛ ናት የሱመያ ጓደኛ ሆና ግን እንዴት እኔ እኮ ስታገል የነበረው ሱመያን ለማስታረቅ እንጂ ሌላ ነገር አይደለም በጣም ከባድ ነው። ሰይድንም ተወዳለይ ሱመያም ጓደኛ ነት። ግን ምን ታርክ እውነት ይሄ ነው። አሁን ጓደኛውን ቢያገባ በጣም አሱመያ የምትጎዳው እንዴት ብላ ግን እሷ በጣም ሰይድንም ትፈልገዋለይ እዚያው ጓደኛ ናት። ሰይድ የምታገባው ሱመያ ጓደኝነት ሊቀር ይችላል። ልጅቱ ደግሞ በጣም ደርባባ ናት። ሰይድ አሁን ነው እንደ ትንሽ የሚያጠራጥር ነገር ያገኘኝ፣ እንጂ የእስከ ዛሬ ውሸት ነበረ። የአሁኑ ግን ያው ጀግና ናት እውነት ማለት ነው። ለጓደኛው ስትል እንዴት ብላ ብላ በቃ አልፈልግም ብላ የሄደች ማለት ነው። በጣም አስተዋይ ሴት እውነቴን ነው። ሰይድ ገና ምርጥ ሚስት ምርጥ ሴት ያገኘው አሁን ነው። ግን ሱመያ ደግሞ የሱመያ ናት፣ ግን ንጹህ ሴት እንዲህ አይነት ጓደኛ ፈጣሪ ስታችሁ ነው ሆነቱ ሆነቱ በጣም ነው። እጀግና ፊና ብዬ ነው ማለት የኔ መልካም መልካም ማስተዋይ ማለት ነው። እንዴት ብላ ሱመያ ጋር እንዴት ታረቁ ነው እንጂ እኔ የምፈልገው አንተን ለማግባት አይደለም ማለት ቻያችሁ። እሷ ግን ጓደኛ ሆነት እዚህ አላት ሱመያ መክራት አለኝ ግን ስታለቅስ እውነት ሱመያ መጡ ሰው ናት እንትና ማለት ነው። ሮዛ እኔ እንጃ፣ እውነት ሰቅሰቅ ብላ ስታለቅስ ማለት ነው አሳዘነች፣ እና በጣም መልካም ሰው መሆኗ እራሱ ላይ ይለያል ማለት ነው። እና ሰይድ ያንተ ምን አስበህ ነው እንደው በፈጠረ የዚህን ያህል የምታደርገው ነገር፣ በጣም ጥፋት አለ፣ እውነት ጥፋት በጣም ያጠፋኸው እንዴት ሱመያን በሱመያን ጓደኛ ልታገባቸው አልከኝ እኮ። የሚገርሙ ወንዶች ማለት ነው። እዛ ይስተቻቸው ጓደኛች ላይ የሚንጠረጠሩት ነገር ነው። ስለዚህ ሰይድ ምንም አይደለም? ግን እሷ በጣም ጎበዝ ናት፣ በጣም ማለት ነው። አስተዋይሴት ሴት እንየሚያስተወ ሴት ግዲ ጥሩ ነበር፣ ግን አስተዋይ ሴት ስለጠፋ ነው ማለት ነው። እጅግን በጣም አስተዋይ ናት። ቋንቋ ይሸግራታል፣ ቢሸግራትን ግን እሷ እንዴት አድርጌ ነው ነው ያለችው ጎበዝ ጠንካራ ማለት ነው። ሰው ማለት አሉ እንጂ ብዙዎች አስመሳዎች ጓደኛ እየመሰሉ የሰውን ባለሚቀሙ፣ ሳይዴን ተወደዋለች። ነገር ግን ጓደኛው ደግሞ አለች፣ እሷ በዛ በዚህ ብላ ለማስታረቅ ነበረ እቅዷ። ግን በጣም ጠንካራ ልጅ ናት ማለት ነው። እች ልጅ ፈጣሪ ይጠብቃት ነው የምለውን የእውነት ቀለበት እንኳን ሲያረግላት፣ አንዳንዴ የሚደረገው ነገር ትንሽ ግራ ያጋባ ማለት ነው። የነገር መደረግ የለበትም እኔ እርግጥ የምለው ማለት ነው። ግን ለምን ሰው ጓደኛውን አብራ በልታታለ፣ አብራ ጠጥታታለ። አንተ ግን እሷ ጋር ለማራራቅ አትሞክር። ግን አልፈልግም ብላ ስትደርግ ግን በጣም ነው እንትን ያለች ማለት ነው። በጣም መልካምነቷን ነው የሚያሳየው። ይችለን ቆንጅዬ ጎበዝ ጠንካራ ነሽ አንቺ ማለት ነው። ጠንካራ ንጹህ ሴት ማለት ነው። አስመሳይታ ይሆን እንዴት ብላ ነው በቃ ሰይድን እንኳን የወደደችው? ምክንያቱም ጓደኛዋንም ስለምትወድ ጓደኛዋን እንቱን ለማለት አልፈለገችም። አያችዋ፣ ሌላው ቢሆን ግን ብዙ ነገር ያደረግ ነበረ ማለት ነው። እና ሱመያም እኔ ለአንቺ ብዬ ነው ብላለይ ማለት ነው። ስዕል ግን ሱመያ እየቀናች ነው ምናምን ያለው ማለት ነው። እሷ ግን ያረገችው ነገር በጣም ደስ የሚል ነገር ነው የምለው እኔ። ለምን ይህ ሰው ጓደኛ ማለት ንጹህ ሴት ሲሆን ነው ማለት ነው። ስለዚህ ንጹህ ሴት ነች ብዬላለ ሱመያ። ይህ ሱመያ ጓደኛ ማለት ነው ፈጣሪ ና እና ላይክና ሸር እያደረጋችሁ እኔንም አበረታቱ እኝላችኋለሁ። እንግዲህ ያው ሱመያ እያመልስ ሰታለኝ ማለት ነው አንቺ ለእኔ ልዩ ጓደኛ አይነሽ፣ በጣም ማመሰግ ነው ብላታለኝ ማለት ነው። እና እንግዲህ ጓደኛን ጠብቀን መልካም ጓደኛ እየወፍቀን እያላችሁ ደግ ሰው ደግ መሰገናል፣ መጥፎ ሰው ደግሞ በመጥፎ ይነሳል ማለት ነው። ጓደኛዋን እኔ በኋላ ቃቅ እንዳገቢ ብዬ ነው ሰይድ አይሆነሽም ብዬ ነው አለቻት። በጣም ነው መልካም ጓደኛ ያብዛላችሁላችኋለሁ። ስለዚህ መልካም ጓደኛ ይስጣችሁ ነው መለው ሀባይቢ ማለት ነው። መልካም ጓደኛ ጥሩ ነው። ስለዚህ ሰይድን ብትወደውም ብታፈቅረውም፣ ነገር ግን እሷ ልቧ በቃ እንዲህ ብላ ጓደኛዋ ናት እዚህ ያለቻት ማለት ነው። አስመሳይ ሰው አልሆነች፣ እያችዋ አስመሳይ ሰው ብትሆን እንግዲህ ይሰዉት። እሷ ግን ምርጥ ጓደኛ ነብዬ ነው የማስበው። እውነቴን ነው፣ አሉ አንዳንድ አስመሳዎች ማለት ነው። እና በጣም መልካም ሰው ናት፣ ሀቂቃ ማለት ነው እኔ። በጣም ነው ያደነኳት። ንጹህ ሴት ናት። ስለዚህ ሱመያ ጋር ደግሞ ታርቀው ለሁለትም ቢያገባት አይቆጭ ሞላይ። ግን ያረገችው ተግባር በጣም ደስ የሚል ተግባር ነው ያረገችው ነው የምለው እኔ። አንዳንድ አስመሳዊ ሰዎች አሉ። እሷ ግን አስመሳይ በበዛበት ስለዚህ ከባድ ነው ማለት ነው፣ ሀባይቢ ይሄ ነገር ሊደረግ የቻለው ለምን እንደው ባላቅም ማለት ነው። በቃ ግን መልካም ሰው ናት እሷ። ሀቂቃ ያስታውቃል ማለት ነው። ንጹህ ሴት ነሽ ሱመያ፣ ጓደኛ ማለት ነው አሉ። ስንት አስመሳዎች ማለት ነው። አንቺ ግን ቀለበትን ልትቀበል ፈልጋ እውነት ማለት ነው። ምልስ ያለችው በቃ ማለት እሱንም ያለ ማስቀየም እሱንም ትን ያለ ማለት ነገር ግን ለጓደኛው ያላት ክብር በጣም ደስ የሚነገር ማለት ነው። እና አስመሳያ ንሁን ንጹህ ሰዎች ንሆን እላለሁኝ። እና ያደረገችው ተግባር በጣም ደስ ደስ ደስ ደስ የሚለው ማለት ነው ሀባይቢ እና ኔ ውዶች ላይክ እና ሸር እያረጋችሁ እኔንም አበረታቱኝ የመዲም ቅመም ነኝ እና ሸር አድርጉልኝ እላችኋለሁ እኛ ዙ ቀርም ማለት ነው ኧረ ሸር አድርጉ ሸር እያረጋችሁ እሺ አበረታቱኝ እንዴ እኛ ስለምን ይቅርብን እና እናመሰግናለን ላይክ እና ሸር እያረጋችሁ አትርሱ ላለ ወዳችኋለሁ አከብራችኋለሁ ባይ ባይ ይመቻችሁ ነው የምለው ማለት ነው መልካም አዳር